የጠራው ምክንያት አንደኛ ኮስት ነው እኮ ነው፣ በኔ በኩል እንዴት ለመሳም ትሞክራለህ አንተ? እኔ እንግዲህ ባለፈው በተፈጠረው ቪዲዮ ከስራ ልታባረረኝ ሁላ ነበረች። በጣም ተናዳን የመጣችው የነበረው የዛን ሰዓት እና ጋይስ በጣም እኔም ራሱ በጣም ተሰምቶኛል። ቢካዝ ስቲል አሁንም ድረስ እየደወለ ይቅርታ ልጠይቃት ምናምን ብሎ እየጠየቀኝ ነው። እና እኔ ምን እንደሚሻለኝ አላቅም። ማራይ ምን እኔ ብዙ ጊዜ ምንም ነገር አላስብም። ክፋት ምናምን አይምሮ ስትም አይመጣም። ፋሚሊ እኔ ምን እንደሚሻል አላቅም። ባለፈው አብሪኮም እንደዛ በስራ ጉዳይ ነው ምናምን ብሎኝ ጠርቶኝ ምናምን ያ ነገር ተፈጠረ ይቅርታ ጠየቁ። በአሁኑም እንደዛ ነው ነግሬው ነበረ። እኔ እሷ እንደዚህ አይነት ነገር አይመቻትም፣ በስራ ጉዳይ እስከሆነ ድረስ በስራ ጉዳይ መነጋገር ነው ያለባችሁ ብዬ ነገርኩት። እሱም አሁን አሁን ድጋሚ እሱ ደገመው እንደዚህ አድርጎ እና ውድ ቤተሰቦች እኔ ምን እንደሚያስብ አላቀም። ያው ዛሬ ደግሞ ዛሬ ቀጥሮ ያለው በባለፈው ቪዲዮ በጣም ነው ያናደደኝ የምር ምንም ማድረግም ስላልቻልኩ ነው የዛን ሰዓት፣ በወቅቱ ደንግጬም ነበረ እኔ ያ ነገር ሲፈጠር። ምክንያቱም እንደዛ ማድረግ አልነበረበት። እሷን ለመሳብ መሞከር ማለት በጣም ከባድ ነገር ነው። አዩ ምንም የዋህ ብትሆንም እንደዚህ አይነት ሴት ደግሞ ግን አይደለችም። በቃ እንደዚህ ዝም ብሎ የምትገኝ አይነት ሴትም አይደለችም። ለራሷ በጣም ቦታ ያላት ሰው ነች። እና እሱም ያው በንቀትም አይደለም ያው ካለው ነገር አንጻር ነው ብዬ ልረዳው፣ እንደ ወንድ ልጅ ልረዳው ብዬ በራሱ በሞከር መደረግ የሌለበት ነገር ነው እና ውድ ቤተሰቦች እስቲ ዛሬ ቀጠር ያለው ውድ ቤተሰብ ዛሬ እንግዲህ ዛሬ ምን ብዬ መሰላችሁ የጠሩት፣ ለአንዴና ለመጨረሻ ጊዜ ላስጠነቅቀውና ምን እንደሚለይ ለመስማት ነው አሁን የጠረውት ራሱ አሁን እራሱ የጠራውት እሱ እሷ ጋር ወስጄው ይቅርታ እንዲላት ምናምን በቃ ብዬ ነው የጠራውትና እና ውድ ቤተሰቦች እኔ አሁን የምር የምር የምር ከልቤ ነው የምነግራችሁ። ቢኮዝ እንጀሬንም ሊያሳጣኝ ነው። በቃ መስራት አልቻልኩም በእንደዚህ አይነት ዙሪያ። እኔ ወይ ከሌላ ሰው ጋር እንዳልገናኝ ራሱ ሊያረገኝ ነው እና ሌላ ሰው ራሱ ጭራሽ አሁን በፍጹም አላምን፣ በቃ በምንም አይነት መንገድ ላምን አልቻልኩ እና እስቲ አሁን ይመጣል። የሚፈጠረውን በደንብ እናያለን። እንደውም በጣም ቆየ። እስቲ ስንት ሰዓት ሆነ? በጣም ተኩል አረስማ ቅድም ነበር የጠራሁት። እስቲ እንዴት እንደዚህ እንዳረፈ ደበዞ እጠይቀዋለሁ። ይምጣና የሚያደርገው የሚለኝን እሰማዋለሁኝ። እስቲ በየቀኑ በየቀኑ እየደወለ የሚጨቀጭቀኝ በየቀኑ በቃ ቀረፃ ላይ ሆኜ እስቲ ል ራሱ በቃ እየደወለ የጨቀጭቀኝ። እስቲ ዛሬ ምን እንደሚያመጣ እናየዋለን። እኔማ አልለቀውም። እና ወደ ቤተሰቦች ያው አንተ ነህ እንጂ ሰላሜን እየነሳኛለሁ። ለምንድን ነው አንተ ቆይ አርፈህ የማትቀመጥ? ባለፈውም ዝም ያልኩህ ትራፊክ ስልት እንጂ ደስ አይልም። አየ እኔ ማ አልቀልህም፣ በእውነት አልቀልህም። ምክንያቱም በስራ ላይ እራሱ በጣም ሪስክ እያስወሰድክብኝ ነው። አሁንም ላገናኝ ምናምን የጠራሁት የፈለግኩትም ያልኩህም ላገኘ ስለፈለኩ እንጂ በምንም መንገድ ላገኘ አልቻልኩም። እኔ ደግሞ እንደዚህ ዓይነት ነገር ደስ አይለኝም። ሰላም አይደለችም፣ ሰላም አይደለችም በአንተ ምክንያት። ማለት ምን በቃ አይ የማይሆን ነገር፣ ምን እያረግ ያለው? ማርያም ምንም በጣም የሚያስጠላ ነገር። እኔ እንደዚህ አይነት እሱ እንደዚህ አይነት እሱ አልመሰልከኝም። መጀመሪያ እኮ በቃ ማሪ ጋር ነበር። እንዴት ለመሳም ትሞክራለህ አንተ እሷ ማን ስለሆንክ ነው? ሊሆን ይችላል ሊሆን ይችላል ነው እንዴ ጭራሽ! ሊሆን ይችላል ምናምን ብለህ እንዳታስተባብል እኮ። እንዴት ነው እራስህን እያየኸው ያለው አልገባኝም። እንደ ወንድ ልጅ እኮ ተረድቼህ እኮ ገብቶኛል። እንደ ወንድ ልጅ ተረድቼህ እኮ እሷንም ለማሳመን እየሞከርኩኝ በቃ እንትን እያልኩ። በባለፈው ቪዲዮም አይታዋል። ጠርታኝ የማይሆን ነገር ነው የተነጋገር። በጣም በቃ እኔ የምር ሽም ያዘኝ። እዛ እሷ ፊት ምን ብዬሽ ልመልስ ከስራውን ላይ ልታስወጣኝ ነበር ነው እያልኩ ያለሁት። በአንተ ምክንያት ስሬንም ላጣ ነበር ነው እያልኩ ያለሁት ገብቶሃል ያለው አማርኛ ነው የማወራው እኮ ገባኝ እኮ እሺ ነው የጠራሁ ምክንያት አንደኛ ከእሷ በኩል ምንድነው? ፍቅር እኮ ነው ያዝ። ምንድነው አንተ? ቆይ ጨዋታ ነው እንዴ? እኔ እሱ ፍቅር ይሁን ምንም ፈጣሪ ነው የልበ፣ ያለው እኮ ራዳር ውስጥ እየከተትከኝ ነው ወንድሜ። ከዚህ በኋላ ካገኘው የምሬ ነው፣ በጣም ነው የምንጣለው። አስደብርሀለሁ አሁን። ምን የጻድቅ ጨዋታ እንዴ አስኳል እለት ሰማኛለ ማለት እኔ ያስኩት ራሱ ምንድነው? እኔም የጻድቅ ጨዋታ አይደለም ስራ ያስኩት እያየሁ እንደነገርህ ነው። በቃ እንደ ትልቅ ሰው ነገር ሰውዬ በጣም ማለት ነው። አይደለም እንደ ትልቅ ሰው እኔ አክብሬ የሆነችውን እያልኩ ነገር ካለ ነው። እኔ ስሬን እያሳጣኸኝ አይመለከተኝም። ስላንተ እኔ አሁን ስላንተ ህይወት አይደለም እያሳሰበኛለሁ፣ ስለራሴ አይመለከተኩ እኮ። ከዚህ በኋላ እኔ ጋር እንዳትደውል አንድ። ሲቀጥል ደግሞ ማለት ነው እሷን በእኔ በኩል ለማግኘት እንዳትሞክር ሁለተኛ። ሶስተኛ ነገር ደግሞ ማለት ተጠንቀቅ፣ እሷ እንዳታስደብራት በቃ። እንደ ይሄ ማለት ነው እንደ ማስጠንቀቂያ እንደ እንደ የልብህን አላውቀውም። በቃ በራስ መንገድ ብቻ ያንተን ባህሪ ላውቀው ይችላል እችላለሁ ነው ነው ይችላል እሱ የራሱ ምክንያት ሊሆን

ምክንያቱም ጭራሽ ካሜራ ደቀነ ምናምን እንደ ዲዛይን ነገር ነው። ምንም እጄ እንደሌለበት በዚህ ዙሪያ ማንም ምንም ቢለኝ እኔ ደግሞ አቋሚ ዝንፍ ማለት ሰው፣ ማንም የፈለገውን ይበል ምንም ህይወቴንም እስከመስጠት ነው። እሺ እና ያለ አይሻልም። አሁን ሌላ ምንም ትርፍ ወሬ መውራት አያስፈልግም። በቃ በእናትህ በዚህ ነው ሊጠራ አስቀይ ማለት ግን፣ ሁለተኛ አንተ ራሱ እንደዚህ ማለት የለብህም። በሰላም

እዛ አክብሬ ነው ኧረ ዝም በል በእናትህ ክብርህን እዛው እኔም እስከ ጥቅም የሄደበት ገብቶሃል ከዚህ በኋላ ከኔ ጋ እንዳትደውልልሽ አልደውልልም እንዳትደውልልኝ ምን ጠቅመኝ ቤተሰብ እኔ ምንም እዚህ ጋ የማውቀው ነገር የለም አረ ካሜራን ወደዛ ወሰደው በእናትህ አንተ ለጥቅም ነው የምትፈልገው ምናምን እኔ እዚህ ጋ ልፈራ በሰው ወሬ ምናምን ጥራት። እስቲ እሷን አገናኛለሁ ምናምን ብለህ ደግሞ እስቲ ጥራት። ለምንድነ ጠራት? በእኔ ምክንያት በጭራሽ በእኔ አሁንም እየነገርኩህ ነው ያለሁት። አንተ ወደዛ እጅን ወደዛ አድርግልኝ፣ እግዚአብሔርን ትጎዳለህ። አሁንም ጭራሽ በእኔ ምክንያት ለማግኘት ነው የፈለቀው። አገናኛለሁ ስላልከኝ ነው አላገናኝም እና እዚህ ጋር በፍቅር ዝቅ ስላልኩኝ ወንድነት ላሳየህ እንዴ ረመስማ አረ መስማ ከአንተ በላይ ወንድ ነኝ እንደ ሴት ጠርተህ እዚህ ጋር ምና እንደ ሴት እንደ ሁላችሁም ሴት ሴት ናችሁ አንተም ጓደኛ